ብቻን ነበር የጠራሁት፣ ጉዳኒ አንተም ብቻህን ነበር የፈለግኩ። አንድ አምስት ደቂቃ ተሰጭናልሽ። እንድታውቁ የምፈልገው ነገር እኔ ከህይወታችሁ እንድወጣ እንደፈለጋችሁ፣ እናንተም ከህይወቴ እንድትወጡ እፈልጋለሁ። ማን መጣ? ተጠርተን ነው እሱ ብቻ ነበረ ነው። እሱ ብቻ እሱን በሚመለከት ነገር ወጥጣለ። እኔ ያለው አይመለከትሽም። አንቺ ቦርሳ ነሽ። ሰዎች ማውራታችን ይችላል። እጅሽን አታንሽባት፣ አርፈሽ ቁጭ በይ። እያናገርኩ ነው፣ ቁጭ በይ። ሰላም፣ ደህና ናችሁ? የጽጌ ሪያል ቤተሰቦች እንኳን ወደ ቤቴ በሰላም መጣችሁ፣ እንኳን ደህና መጣችሁ በድጋሚ። እንዴት ናችሁ? እንግዲህ ከዚህ በፊት በጣም ብዙ ነገሮች ተፈጥሮ ነበረ በኔና በሱ መሀል፣ በኔና በዳኒ ማለት ነው። እና በጣም ብዙ ሰዎች እኔ እሱን እንደምወደው ነው የምታስቡት። እኔ ግን ደጋግሜ ነግሬያቸዋለሁ እሱን እንደማልወደው ወይም ደግሞ ለሱ ስሜት እንደሌለ ደጋግሜ ነግሬያቸዋለሁ። ግን ደጋግሜ ብናገርም እናንተ ላይ የፈጠረው ነገር አልነበረም፣ አዲስ ነገር አልፈጠረም። እናንተ ጋር ማለት በቃ እኔ ለሱ ስሜት የለኝ ማለት ረጅም ዓመት አብረን ሆነናል፣ ግን እስካሁን ድረስ ምንም አይነት ስሜት ውስጥ ሆነ ምንም አይነት ሪሌሽን ውስጥ አልገባንም ነበር እና በጣም ብዙ ሰው ግን እያየምና እያሰበ ያለው ምንድን ነው እኔ ዳኒን እንደምወደው፣ እኔ ከዳኒ ጋር መሆን እንደምፈልግ ምናምን ነው እየታሰበ ያለው ማለት ነው። እና የቱንም ርቀት ድረስ መሄድ ካለብኝ፣ የቱንም ርቀት ድረስ መሄድ ኖሮብኝ ከሆነ የቱንም ርቀት ለመሄድ ዝግጁ ነኝ። ምክንያቱም እኔ ምንም አይነት ፍላጎትም ሆነ ሀሳብ የለኝም። አሁን ትናንትና ከትናንትና ወዲያ እሱና የሆነች ልጅ ሆነው ምናምን ያደረጉት ነገር ነበረ፣ ግን ምንም እኔ ስሜት አልተሰማኝም በወቅቱ ምንድን ነው። እንደዛ አድርጎ ለምን ጠራኝ? እልህ ነው መሰለኝ እሱ እንደዚ ነገር ውስጥ የከተተ ያለው እልህ ነው መሰለኝ። እና እልህ ከሆነ ደግሞ ይወጣለታል። እኔም ደግሞ እሱን ላበሽቀው ፈልጋለሁ ዛሬ ማለት ነው። ምክንያቱም እሱም ለእኔ ያለውን ስሜት ማወቅ አለባችሁ እናንተ። እኔ ለእሱ ያለኝ ስሜት በጣም ብዙ ጊዜ ትነግሩኛላችሁ ምናምን፣ በጣም ተወጀዋለሽ፣ አብረሹ መሆን ትፈልጋለሽ፣ ለዛ ነው እንደዛ የምታደረጊ ናምን ትሉኛላችሁ። ግን አይደለም፣ አይደለም። በቃ እኔ ከእሱ ጋር የሆንኩት ከሱ ጋር ነገሮችን የማደርገው ምናምን ጓደኛ ስለሆነ ነው። መበሻሸቅ ውስጥ ደግሞ ገብተን ከሆነ ደግሞ ከኔ በላይ እሱ ሊሆን አይችልም በምንም መልኩ ማለት ነው። እና ይህን ሁሉ ነገር ከማለት በፊት ግን አንድ ነገር ማለት ፈልጋለሁ። ዛሬ በጺን አገኘዋለሁ ማለቴ፣ ይህ ሁሉ ሰዓት አልተገናኘንም ነበረ። ሁሉ ቀን አልተገናኘንም ነበረ። ቴክስ አድርጌለት ነበረ ምናምን ማለት በጣም ተናዶብኝ ነበረ ግን እኔ እናሱ አውርተን ይቅርታ ጠይቄያለሁ። በድጋሚም ደግሞ እናንተ ፊት ይቅርታ መጠየቅ ፈልጋሉ። ምክንያቱም የነበረውን ሲቹዌሽን እንትን መቅረጽ አልቻልኩም ነበር። የነበርኩበት ሁኔታ መቅረጽ የሚያስችል ነገር አልነበረም ነበር እና ለዛ ነው ሰው አጥፍቻለሁ፣ ማለት የማይሆን ነገር ለመፍጠር ሞክሬያለሁ። ግን ደግሞ ያው አንዳንዴ ጥፋቱ የሚታያችሁ ነገሮች ካለፉ በኋላ ቢሆንም ቢሆንም ግን ታይቶኛል እና ያው ጥፋት አጥፍቻለሁ። በፂ፣ ጓደኞቹ፣ ቤተሰቦቹ ሁላችሁም በማይሆን መንገድ እንድትረዱኝ አልፈልግም። ወይም ደግሞ እሱ የእኔ መሳሪያ እንደሆነ አድርጋችሁ እንድትረዱት አልፈልግም። በፂም የበፂም ወዳጅ ትኖራላችሁ። ዩቲዩብ ላይ ብዙ የወደዳችሁ ሰዎች አላችሁም ትኖራላችሁም እና እናንተንም ስለወደዳችሁት በጣም አመሰግናለሁ። ስለመናገር ግን ደግሞ ያለ ጥፋቱ ወቅሸው ነበርና አጥፍቻለሁ፣ ይቅርታ፣ በጣም ይቅርታ ጅጉልኝ ከዛም በፊት ከነገሩ በፊት ማለት ነው። በጣም ይቅርታ እና በዚም ይህን ቪዲዮ ታዩ ይሆናል ብዙ ነገሮችን አውርቼ አንተ ጋር ያለውን ነገር ማስቀየር እንኳን ባልችል የተወሰነ ነገር መሞከር ስለምፈልግና ስላለብኝ ነው ይህንን ያደረግኩት። እና ይቅርታ በድጋሜ እና ዛሬ በዚህ ይመጣል። ብዙዎቻችሁ እንደናፈቃችሁ ተስፋ አደርጋለሁ። ይመጣል ዛሬ በዚህ ሰው መጀመሪያ ይቅርታ ጠይቀዋለሁ። ከዛ ግን ዳኒን ጠርቸዋለሁ። ዳኒን ጠርቸዋለሁ ማለት ዳኒን ለማስቀናት ሳይሆን በቃ እናንተ እንድትረዱ ነው ስሜቱን እንድትረዱ ነው እያደረግኩኝ ያለሁት። ዌልካም፣ እንዴት ነው? አሁንማ ኩርፊያ ነው ወይስ ቪዲዮ ከመጀመሪ እንኳን ደህና መጣህ በድጋሚ። አንተ ከመምጣት በፊት እየነገርኳቸው ነበረ ቪዲዮ እየሰራሁ ነበር እና ላጠፋው ጥፋት ለስከዛሬው ማድረግ እንደሌለብኝ አውቃለሁ። ግን ያው አንዳንዴ ይፈጠራል አይደል? አዎ። ግን እንደምታስቢው ቀላል ነገር አይደለም አይደል? እኔ ጋር ያለፈው ነገር በጣም ከባድ ነበር። ከዚ በፊት በጣም ብዙ ጊዜ አስጠንቅሽ ነበር ምናምን። አሁን ወደ ለመመለስ አልፈልግም። ግን ደግሞ በጣም ነበር ቅር ያለኝ። እሱም ደግሞ በደምብ ጠንቀሽ የገባሽ ይመስለኛል። አጥፍቻለሁ፣ ግን ቅርታ ጥሩ፣ ለማንኛውም ገብቶሽ ከሆነ እና የእውነት እንዳጠፋሽ ሰምቶሽ ከሆነ ይህ ያልፋል። እንግዲህ እኮ ምናምን ውስጥ አሁንም ብዙ የቀሩ መስታከል አለባቸው የማስባቸው ነገሮች አሉ እና እስቲ ብቻ እንዴት እንደምናረግ። እሺ ኤኒዌይስ፣ ያው ይቅርታይን ተቀብሎኛል ብዬ አስባለሁ፣ አይደል? አዎ ሳይሆን በደንብ አዎ፣ ተቀብዬሻለሁ ጽጌ። አዎ ጽጌ ተቀብዬሻለሁ፣ ነገርኩሽ። ግን እንዳልኩሽ የቀረ መስታከል አለበት ብዬ የማስበው ነገር አለ፣ አንቺና ዳንጌ ያላለቀ ነገር አለ ምናምን እና እንደዚህ በቀላሉ ብናልፈው እንዳልኩሽ ነገ ድጋሚ የሆነ ነገር ተፈጥሮ የሚያጋጭና የሚያጣላ ነገር ነው የሚሆነው። እና እስከመቼ እንደዚህ እንደምንቀጥል ደግሞ እኔ በጣም ነገር አይገባኝ። በጣም ቶሎስ ቶሎ ስሜት ሸቅ ይቀየርብኝ ያለው ምናምን አሁን ሰላም ነን ስንል አሁን ማንም በህይወታችን ውስጥ ገብቶ እያጣላን ነው። እና እንግዲህ ያለፈው አልፏል፣ በቃ አሁን ወደፊት መሄድ አለብን እና ትናንትና ከትናንትና ወዲያ ቪዲዮ ላይ አይተ ህዋል መሰለኝ ምን ፊል አደረግ ምንም የለመደውን ተራድራማ ፈጥሮ ድጋሚ ሊያስቀናሽ እና አሁንም፣ ማለት እኔ እንጂ አላቅም፣ እንግዲህ ምን እያሰበ እንደሆነ እሱን ሊያስቀና ይሞክራል። ግን ደግሞ አልቀናሁም አደለ እንደዛ ተሰምተዋል። አይ እንደምቀና ተሰምተዋል። ማለት በቃ በዛ ልክ መሆን አልነበረብሽም። በእርግጥ ሳየው ቪዲዮን፣ ማለት የሆነ እንዴት ነው በቃ ከሰው ጋር መጣ አይደል፣ አንቺ ህይወት ውስጥም ሌላ ሰው መጥተል፣ እሱ ህይወት ውስጥም ሌላ ሰው መጣ ዛሬ ምናምን ምንም እንዳልተፈጠረ እሰይ ደስ ይበል እንኳን ደስ አለ ህይወትን መኖር ትችላለህ ብቻ ሰው የሚያስበው መጋጨት መጣላት ምናምን እነሱ ነገሮች አላስፈላጊ ነበሩ ተረዳሽኝ ምክንያቱም ማለት ይህ ሰው በ የራሱን ሰው አገኘ ከዛ በፊት የምናስበው ነገር ነበር ከዚህ በኋላ ጣልቃየ ውስጥ እየገባ አይበጠብጠንም ማለት ነው ህይወት ውስጥ ሰው አለ ማለት ነው ደስ ሲልሽ ነበር የሚገባው ለምቀላሉ መቀበል፣ ለከበደሽ አልገባኝም መነጋገር አለብኝ ስልሽ ነበረው። ዛሬ እንኳን ለመነጋገር ሳይሆን የጠራውክ ዳኒ፣ ሁሉም ሰው እኔ እንደምወደው እና ከአንተ ጋር የሆንኩት እሱን ለማስቀናት እንደሆነ ሰው የሚያስበው ማለት ነው። እሺ፣ ስለዚህ ንገርክ። ስለዚህ ዛሬ ዳኒን ጠርቸዋለሁ። ማለቴ በቃ እኔ እናንተ ያለንን ፍቅር እኔ እናንተ ያለንን ነገር ምናምን እንዲያቅ ፈልጌ ነው። እኔ እናንተ ማለት እኔ ባንተ እንደምኮራ ከአንተ ጋር ጥሩ ስሜት እንዳለኝ፣ እኔ እናንተ አብረን እንደሆንን በጣም ደስተኛ እንደሆንን ምናምን እሱ ማወቅ አለበት። ለዛ የጠራሁት እነዚህ ነገሮች ለእሱ ለማሳየት። ለምን ይፈልግ? እሱ ለእኔ ለማሳየት የሞከረው ነገር ስላለ በቃ። ምን አገባሽ? የራሱ ኑሮ ኑሮ አርፎ እንዴ በቃ ታዩ አልተውም፣ እንዲሁን አሁን እኮ ጽጌ እየሰማሽኝ ነው። እሱ ብቻ አይደለም አን ወት ውስጥ የጠበጠሽ ያለው አንቺ መተው ራሱ ይፈልግሻል መሰለኝ። እንደዛ አትበል በፂ። እሺ አሁን አንጨቃጭቅ። ይኸውልህ፣ ሊመጣ ይችላል። እናንተ ፍቅራችንን ምን ያህል፣ መወደዳችንን ምን ያህል እንደምንተሳሰብ፣ አንተ እኔ ላይ እንደምታስብልኝ ሁሉ ነገር ማወቅ አለበት። ሁሉ ነገር ማየት አለበት።

አንተም ብቻ ነበር የፈለግኩ። አንድ አምስት ደቂቃ ሰጭናልሽ። አልገባኝም፣ ዳኒ ላውራው ነበር የፈለግኩት ዳኒ

ብቻህን ነበር የጠረኩት። ደህና እኔም፣ ብቻ እንደምታውሪ ነበር የማውቀው። ሰው ከሰው ጋር አገኘሽ፣ አንተም ከሰው ጋር መጣ። ሰው ይዤ መምጣቴ ትክክል ነበር ማለት ነው። ፈጣሪ በዚህ ምን ትፈልጋለ? ምን

ዳንስ ነሷ ስለዚህ እንደዚህ አታዋረሱ። ጀምር ብቻ እንጠረው አይደለ? ይኸውልህ ከዚህም በኋላ ል እንደዚህ ድራማዎች አያስፈልጉም። ስማኝ ዳኒ፣ ከዚህም በኋላ እንደዚህ ድራማዎች አያስፈልጉም እያልኩ ነው። እንደዚህ የምታደረጉትን ነገር በጣም የምታስጠሉት አንችም ጭምር

ከዚህ በላይ ማለት ነው። ትዕግስትን አትፈታተኑ። በጣም ብዙ ነገር ነው፣ መሆን አይችልም።

እ እሷ በጣም ብዙ ነገር እንደቻለች እናንተም ሁለታችሁ ተመሳሳይ ናችሁ። አንድ አይነት አዎ፣ አንድ አይነት ሰዎች ናቸው። መጣሽ። ለምን መሰለሽ? እዚህ መሆን ፈልገና፣ እዚህ ቤት ቫይብ ማድረግ ፈልገና አይደለ? አንድ ቀራጭ አንድ ቀን እዚህ ቤት መብት የለም። መብት የለም እዚህ ቤት

ይሁን ነገር በፈጠሩ ደስ ብሎኝ ሳይሆን ከአንቺ ጎን መሆኔን ህዝቡም እነሱም እንደ እስከፈለግኩ ነው። እንደዛ ሰው የነበረው ግን ደስተኛ አይደለሁም። በሁለቱ አንድ ላይ መሆን ዳኒ ህይወት ውስጥ ሌላ ሰው መምጣቱ ምክንያትን ምክንያት ምናምን ቀረልሽ ነገር አለ እንደዛ ተሰማ። አዎ የቅናት ስሜት እያየውብሽ ነው። በጣም እየተናደድሽ ነው

ስለማመጠ የምሬ ወደድኩ መሰለህ። እንደ ስለዚህ ስለዚህ እንደፈለግክ መሆን ትችላለህ። በጣም በዛውን። ስለዚህ ከዚህ በላይ ይሄን ነገር የምታገስበት አቅም የለኝም። አንተ ጭራሽ ለመንኩ፣ በጣም ተለማመጥኩ። ብዙ ምንም ነገር ከገዛ ጓደኛ መጀመሪያ ህይወት መውጣት ነበረበት ይህ ሰውዬ አንተ ምክንያት መገናገር እንደ ጥሩ ነገር ነው የምታየው? ታዲያ ምንድን ነበር? እንቅፋት ነበር ነው? አይ አይደለም፣ እንቅፋት አልነበረም እሱ ነው። አሁንም ነገር አለ አሁንም ውስጥ ያለ እንዴ? ብዬ ምክንያቱም አይሆን ነገር እየተናገርከኝ ስለሆነ እኮ በዛ ነገር ደሞ መመለስ ትቻለሽ ያልኩሽ አለማ ማለት አለበት። ቢያንስ ይቅርታ እንደዚህ ማለት አልነበረብኝም ምናምን ማለት አልነበረብኝ አልነበረብኝም። ጭራሽ በአንቺ ምክንያት በጣም ብዙ ነገር ንቻልኩት። አንተ ምክ አንተ ከመጣ በኋላ ነው እንደውም ነገሮች የተወሳሰቡት። እሺ፣ አንተ ከመጣ በኋላ ነው ነገሮች እንደዚህ። ከዚህ በላይ እንዳይወሳሰብ ማድረግ ትችይ ነበር፣ ከፈልግሽ በቃ። የራስ ጉዳይ የራስ ጉዳይ የራስ ጉዳይ እንደዛ ነው የምትመልሽልኝ። የራስ ጉዳይ አንተን ተከትለውን መጣት ትችላለክሽ ናው

እንደሞድ ደጋግሜ እናገራለሁ ይቅርታ ለመጠየቅ ከአንተ ጋር ለመሆን በጣም ብዙ ነገር ሞክረሃል ስለዚህ ቅርታሽን ተቀብዬ ቤት ስመጣ ደግሞ ምንድን ምትሰሉ ድራማ ለምን ድራማ በዚህ ለምን ፀጌ ሄዳ ከዚህ በላይ ድራማ አለ ስለምትወስኙ ነገር ግን በደንብ እርግጠኛ ነሽ ወይ